ሰላም ውድና የተከበራችሁ የአዜቲ ቤተሰቦች እንዴት ናችሁ? ሰላማችሁ በዚ ትረፍረፍ ይበልልኝ። እኔ ጋ ሁሉ ሰላም ም ቪዲዮ ስታዩ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ እስኪ አዳዲስ መረጃዎችን ይዘን መጥተናል ማለት ነው። በጣም የሚያሳዝን ነው። እንግዲህ እስኪ አብረን እንስማው። ለማምጣት እንደ ወጣች ሳትመለስ ስትቀር ጎረቤት፣ ወዳጅ ዘመድና ሌሎች የሚያካባቢው ሰዎች በፍለጋ ይንከራተታሉ። ባለቤቷ ቀሲስ ጌጡም ወደዚሁ ወደ ጉራማይሌ ሚዲያ ደውለው እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረችብኝ እባካችሁን አፋልጉኝ ብለውንም ነበር። በሶስተኛው ቀን ዕለት አርብ ግን ገዳዩ ደውሎ አትፈልጓት እኔ ገድያታለሁ አስክሬኗንም እዚህ ቦታ ታገኙታላችሁ ሲል ኮስተር ብሎ እንደ ጀግናና እንደ ወንድ ደውሎ ተናገረ። በቁጭትና በመሪር ሀዘን ገዳዩ ወዳለው ቦታ ማቅነተው አስክሬኗን ቤተሰቦቿና ወዳጅ ዘመዶቿ አግኝተው ያነሱታል። በቁጭትና በመሪር ሀዘን ውስጥ ሆነውም እቺን ሚስኪን እናት ሃይማኖትን እብረዋታል። እጅግ በጣም ያሳዝናል። አንጀት የሚበሉ ህጻናቱም ያለ እናት ቀርተዋል። ይህንን ወንጀለኛ ለመያዝ ፖሊስ ጥረት እያደረግኩ ነው ሲልም ተደምጧል። ነገሩ መፈጸሙ ከተሰማ በኋላ ብዙሃኑን ያነጋገረው ይኸው የሀይማኖት ሞት ጉዳይ ታዲያ እስከ መቼ ነው በዚህ መልኩ የምንቀጥለው? ለምን መንግሥት ዘላቂ መፍትሄን አይሰጥም? የሚሉ ጥያቄዎችን እንደ ወትረው ሁሉ እንዲነሱ አድርጓል። ይቺ ምስኪን እናት ልጆቿን ከትምህርት ቤት ለማምጣት በወጣችበት ቀርታለች። ገዳዩዋ ደውሎ ቤተሰቧን እሷን አትፈልጓት፣ አስክሬኗን እዚህ ቦታ ብቻ ታገኙታላችሁ፣ እኔም ገድዬ ጥያታለሁ የማለቱ ነገር ደግሞ ከመቼውም ጊዜ በላይ ልብን የሚሰብር ሆኗል። አዎ በምን ምክንያት ገደላት? ለምንስ ይህንን አደረገ? እንዴት በልጆች እናት ላይ የሚያስቸክን ወንጀልን ሊፈጽም ቻለ የሚለውን ጉዳይ በቀጣይ ፖሊስ ነገሮችን አጥርቶ ለህዝቡ ይፋ። እንግዲህ እንደሰማችሁት ነው። በጣም ያሳዝናል። እች እናት እህታችን ማለት ነው ሀይማኖት ትባላለች። ሁለት ልጆቿን እንግዲህ ከትምህርት ቤት ለማውጣት በአዲስ አበባ ወረዳ ነው ትምህርት ቤት ልጆቹ የሁለት ሴቶች ልጆች እናት ናት። ከትምህርት ቤት ለማውጣት ትሄዳለች። በሄደችበት ሳትመለስ ትቀራለች። እንግዲህ ባለቤቷም ቄስ ጌቱ ይባላሉ ማለት ነው፣ ቄስ ናቸው ባለቤቷም ደውለው እንግዲህ አፋልጉኝ ብለዋሉ። ፖሊስ ጣቢያም ሂደን ነበረ። ከዛን ሀያ አራት ሰዓት ሳይሞላ ምንም ነገር ማድረግ አንችልም ብለው ፖሊሶች ይመልሳሉ ማለት ነው። ከዛም ስትፈለግ ትጠፋለች በ አርብ እለት የወጣ ችግ ነው። እንግዲህ ሰኞ እለት ነው ተደውሎ ገድያት አለው እዚህ ቦታ ላይ ሄዳችሁ አንሱ ብሎ የተናገረው ና እንዲሁም አስክሬኗ ተቆራርጦ በአሰቃቂ ሁኔታ ሰውነቷ ተከታትፎ ነው የተገኘው ማለት ነው። በጣም በሚያሳዝን ሁኔታ ና ተሰብስቦ ነው እንግዲህ ለቀብር የበቃው ማለት ነው። በጣም ያሳዝናል። አቤት ፈጣሪ። ወይ ኢትዮጵያን። ግን ለምንድን ነው እንደዚህ የተጨካከን ነው? ምንድነን ነው? በማርያም ምንድን ነው ወደ አውሬ ተቀይረናል? ወይስ ምንድን ነው? ከእለት እለት የሴቶች ጉዳይ እና የህጻናት ጉዳይ እንደዚህ የሆነ የሚመጣው ለምንድን ነው? ማለትም ይሄ ምንድን ነው የሚመስላችሁ አገራችን ላይ ጠንከር ያለ ፍትህ የለም። በቃ ማንኛውም ሰው የሆነ ወንጀል ከፈጸመ ማለት ነው ቅጣት ስለሌለ ሁሉም እንደፈለገ ያደርጋል ማለት ነው። እቺ እህታችን እንግዲህ የሁለት ልጆች እናት ናት፣ ባለትዳር ናት። በምን ምክንያት ነው ምንድን ነው የሚለው እንዲሁም ጊዜ ሚዲያ ላይም ደውለው ነበረ። ምንም አይነት የማይታወቅ ሰው ነው በማይታወቅ ስልክ እስካሁን ድረስም አልተያዘም የሚል መረጃ ሰጥተዋል ማለት ነው። በጣም ያሳዝናል። በስልክ የነበረው ቆይታን ሰምቻለሁ። የእውነት ልብ ነው የሚሰብረው ከሚባለው በላይ ማለት ነው። እና ይሄ ነገር እስከ መቼ ነው እንደዚህ የሚቀጥለው ነው እኔ እያልኩ ያለሁት እስከ መቼ ነው? በቃ ሁሌ እንደዚህ ነው፣ ሁሌ በቃ እኛም ማንባት ብቻ ነው። ምንም መብት የለም። በጣም ያሳዝናል። ከሚባለው በላይ ማለት ነው። ማለትም ይሄ አንድ ዘላቂ መብቴ ካልተሰጠ ሁሌም እንደዚህ ሁሌም ሴቶች እየተጠቁ ሁሌም ሴቶች እንደዚህ እየሆኑ በጣም ነው የሚያሳዝን። የእውነት በጣም ያሳዝናል። እና ሰውየው እስካሁን ድረስ አልታወቀም፣ ፎቶ እንኳን አልታወቀም፣ ማነቱ አልታወቀም፣ አልተያዘም። የደወለበት ስልክም ተዘግቷል። ገና ምርመራ ላይ እየተደረገ ነው፣ በጣም በሚያሳዝን ሁኔታ ማለት ነው። ከባድ ነው። በጣም ያሳዝናል። ና አንድ ነገር ደግሞ እኔ ለፖሊሶች ለምንድን ነው ሀያ አራት ሰዓት ይሙላ አንድ ሰው ከቤት ወጥቶ ሀያ አራት ሰዓት ካልሞላ ፍለጋ አይቻልም የሚባለው ሕግ ጥሩ አይደለም። በሀያ አራት ሰዓት እስኪሞላ እኮ የት ከአንድ ሀገር ወደ አንድ ሀገር እኮ መሄድ ይቻላል። ለምሳሌ ከአዲስ አበባ ነው እቺ ልጅ እንትን የሆነችው ከአዲስ አበባ ሌላ አካባቢ ይወስዳታል በሀያ አራት ሰዓት። ለምሳሌ ከአዲስ አበባ ጅማ መሄድ ይችላል፣ ይወስዳታል በአንዴ አድራሻ ጠፋ ማለት እኮ ነው በቃ ከቤት እንዳወጣት አፍኗት ለምሳሌ ይዟት ቢሄድ ራሱ ሌላ ቦታ አለቀ። ሀያ አራት ሰዓት እስኪሞላ ኮ ብዙ ወንጀሎች ይሰራሉ። ስለዚህ ለምንድን ነው ሀያ አራት ሰዓት የሚጠበቀው? ለምን ወዲያውኑ ፍጥነት ለምን አይሰጥበትም? ይሄ ህግ ቢቀየር ላለው ምክንያቱም ወዲያውኑ ህዝቡ ቢሯሯጥ ድንገት ሊገኝም ይችላል። አካባቢው በየኬላው እየተደወለ ቢያዝ በየቦታው በየትራፊኮቹ ጋር ተደውሎ መኪና እያስቆሙ መቼም በሰማይ ይዟት አይበርም፣ አደለ። ብቻ በጣም ነው የሚያሳዝነው። ነፍሴ ማር እህታችን እውነት ቅስም ይሰብራል። በእናታችሁ አሁን ሰዓት ላይ የምንሰማው ነገሮች ሁሉ በጣም የሚዘቀጥጡ የሚሰቀጥጡ ነገሮች ናቸው። ይህ ነገርስ እስከ መቼ ነው የሚቀጥለው? መቼ ነው የሚያቆመው? ማቆሚያውስ መቼ ነው? የእውነት በጣም እኮ ነው የሚያመው። በጣም እኮ ነው የሚከብደው። ከሚባለው በላይ እኮ ነው ይሄ ነገር ማለት ነው። ከእለት እለት እንደዚህ አይነት ዜናዎችን እየሰማን ነው። ሰዎች በሚያምኑት ይህ ሰው እንግዲህ ምን እንደሆነ ገና አልታወቀም፣ ስላልተያዘ ማነቱ አልታወቀም። የሁለት ልጆች እናት ናት፣ የቄስ ሚስት ናት። ንብረት ምናምን የሚላቸውም ደሀ ናቸው። ለገንዘብ ነው ለእንደዚህ ነው የማይባል ና በጣም ከባድ ነው። በእናታችሁ ምን ፈልጉ እንደሆነ እንዲያደረጋት ጭካኔ እኛ ወደ አውሬ ተቀይረናል ማለት ነው። የእውነት በጣም ያሳዝናል። ልብ የሚሰብር ነገር ነው እና ይሄን ነገር ለምንድን ነው መንግስት ሃይ የማይለን? ለምን ዘላቂ መብት አይሰጥም እንዴ? ህይወት ያጠፋ ህይወቱ እንዲጠፋ እንደዚህ አይነት ነገር እኮ ቢወሰን ማለት ነው። ህጻናትን ላይ ጥቃት ያደረሰ ካለ እድሜያቸው እንዲኮላሽ እቃው እንዲቆረጥ የምሬ ነው ምላችሁ። እንደዛ አይነት ነገር ቢደረግ አገራችን ላይ ሰላም እናገኛለን። አለዛ ግን ከለት ለት እንደዚህ በቃ የሞት ዜና ነው የምንዘግበው ማለት ነው። ሁሌም ጆሮችን ጭው የሚያደርግ ነገር ነው ምንሰማ ከለትለት እና ይሄ እንዴት ነው የሚሆነው? ወዴት ወዴት እየሄደ ነው ኢትዮጵያ? ምን እየሆነ ነው? ረ አንድ ነገር መላበሉ ፍትህ ለሀይማኖት የምር ያማል። በጣም ነው የሚያሳዝን፣ በጣም ነው ቅስም የሚሰብረው ማለት ነው። ያስቀረ ጭካኔያችን ከነዚህ ከሁለት ልጆቿ ላይ ንጥቅ አድርጎ ወስዶ ምንድን ያገኘ ከዚች ምስኪን ሴት ማለት ነው። ማለትም ይሄን ባደረገ ሰዓት ምንድን ነው፣ ምን ጥቅም አግኝቷል ከሷ ላይ የወሰደው ነገር ላለ እንግዲህ እንደተባለው ከሆነ ተቆራርጣ ነው የተገኘችውና ተለቃቅሞ እንደሆነ ነው አስክሬኗ ራሱ ማለት ነው። በስልክ ቆይታ ያደረጉት ላይ ድምጽ እንደሰማኑ ማለት ነው። በጣም ያሳዝናል። ጊዜ ሚዲያ ላይ ድምጹ እንዳለ ሙሉ አለላችሁ፣ ኢንተርቪው የተደረገው ማለት ነው። የእውነት በጣም ስቅቅ የሚያደርግ ነው ሲናገሩ ማለት ነው። እና እንዴት አድርጎ በቃ እንደ ከብት ልበላችሁ እንደ ቅርጫ ቅርጫ አድርጎ እንደሆነ ነው ይሄን ነገር የተደረገው ለምን? በአሁን ሰዓት እኮ ህይወት ማጥፋት ብቻ ሳይሆን ሌላ ሌላ ነገሮችን እንደ ሽንኩርት መከታተፍ የሰውን ልጅ አካል ይሄስ ምን አስፈለገ? እውነት ፈጣሪ ይቅር ይበላችሁ፣ እንደዚህ አይነት ተንኮል ያለባችሁ አምላክ ወይ ታረቀን፣ በቃ ይቅር በለን በለን፣ እኛ ወደ ፈጣሪ እንጭሁ። በአሁኑ ሰዓት በጣም ያሳቀቃል። እግዚአብሔር ወይ ደጉን ዘመን አምጣልን። ሰላማችሁ ይብዛ፣ ወዳችኋለሁ። እውነት ያሳዝናል። ላይክ አርጉ፣ ሼር አርጉ፣ ሰብስክራይብ አርጉ። አዳዲስ ዜናዎችን ይዘንላችሁ እንመጣለን። ሰላማችሁ ይብዛ፣ እወዳችኋለሁ። ሀገራችንን ሰላም ያድርግልን። ይሄን ክፉ መንፈስ ፈጣሪ አምላክ ከሀገራችን ያውጣልን ብላችሁ ጸሎት አድርጉ ብላችሁ ማሁን ሰዓት መጸለይ እንጂ ሌላ ቻንስ ስለሌለን